ወደሚያስወስዱ እኮ ነው ካሁኑ፣ ወንዶቹ በቃ መጫረሳቸው እኮ ነው። የእውነቴ ነው የምላችሁ ቤተሰቦች። በዚህ አጋጣሚ ሮቤል ተብዮ ማለት ነው ምን አይነት ስህተትና ምን አይነት ነውር ስራ ነው እየሰራህ ያለኸው? ዛሬ ያብን ማስደብደብ ማለት ነገ ደግሞ የሄሉ ፍቅረኛ ስትሆን ልጁን ልታስገድለው ነው ማለት ነው። በጣም እየወረደ ከአንተ ማይጠበቅ የእውነት እኔ አናዶኛል። ቤተሰቦች ይቅርታ አድርጉልኝና ሮቤል ተብዬ የእውነት እኔ በዚህ አልጠበኩትም። ምክንያቱም ያ ምንም ሄሉን ቢያስቸግራትም ምንም አይነት ነገር ቢሰራ በእንደዚህ አይነት ሁኔታ ይሄ ልጅ ማስደብደብ ማለት የእውነት ልክ አይደለም። ሄሉይም አንድ ውሳኔ ልትወስኝ ይገባል፣ በቃ ትክክለኛ ውሳኔ ማለት ነው። በነገራችን በዚህ አጋጣሚ ከላይ እስከታቻው ኮሜንታችሁን እያየው ነበረ። በሄሉም በጣም የተናደዳችኋላችሁ። እኔ እንኳን በሮቤል ላይ የተናደድኩት በሄሉ አልተናደድኩም። ለምን አትለኝም ቤተሰቦቼ? ሄሉ ሄደክ ያብን ደብድብ አትለው። ማንኛዋም ሴት ከፍቅረኛዋ ጋር የፈለገ ነገር ውስጥ ብትገባ ብትጋጭ፣ ፍቅረኛዋ ምንም ቢያስቸግራት እንደዚህ አይነት እንደዚህ አይነት ሞራል ሴት ልጅ ላይ የለም። ሄሉ እንደዚህ አታደርግም። ግን ደግሞ ዛሬ ሮቤል የሰራው ስራ በጣም አሳፋሪ ከሱ የማይጠበቅ ይሄ ቁመት ብቻ የሆነ ማለት ነው። የእውነት በጣም አሳፋሪና ነውር ስራ ነው የሰራው። ያ እውነት ለመናገር ዛሬ አሳዝኖኛል። ልጁ ሲደበድበው በጣም ነበረ እያሳዘነኝ። ግን ቢሆንም ሄሉ ማስተካከል አለብሽ ነገሮችን። ወን አንዱን ነገር ማዝ ስትርበተበትም ነበረ ያ። ምን ሆንክ እንዴት ሮቤል እንዴት አረጋለ? በንግግርም ፈታ ነበረ እኮ እንዴት ታስደበድበዋለ? እንዴት ይህን ታደርጋለ? ያብ ደህና ነህ ወይ? ያብ ዞሬ የሊን በቃ አልፈልግሽም ሲላት ነበር ያ በቃ ዞሬ። በነገራችን ቤተሰቦቼ ወደ ኋላ መለስ ስል ያ በንግግሩ ወደኋላ መጀመሪያ ሮቤል ሳይመጣ ምን ተናገረ መሰላችሁ? ሄሉን ድጋሜ ብዙ ዋጋ ከፍዬልሻለሁ፣ ከኔ ጋም እያለች ያስቀመጠችው ቅምጥ ይመስለኛል ይሄ ልጅ። ስለዛ አሁንም ቢሆን ሄሉን ብዙ ነገር አድርጌላት፣ ብዙ ዋጋ ከፍዬባታለሁ፣ ግን ደግሞ እንደዚሁ በቀላል አልፋታትም አሁንም በድጋሜ እንደለመደችው እግሬ ላይ እየተንበረከከች እያለቀሰች ይቅርታ ትጠይቀኛለች። በድጋሚ እንደለመደችው ትንበረከካለች። ያብም ይሄ ንግግሩ ልክ አይደለም፣ ቤተሰቦች የእውነት ልክ አይደለም። ሮቤል የሰራውም ስራ ዛሬ በጣም አሳፋሪ፣ ከሱ የማይጠበቅ በጣም የወረደ ብዙዎቹን ተመልካቾች ያስቀየመ ቅመሞች ደግሞ ከሮቤል በላይ ያው በሄሉ ተናዳችኋል። እኔ በሄሉ የምናደደው ሄደ ደብድብ ብላ ብታዝና ብታስደበድበው አልፋታ ብለን እኮ ነው። በቃ እኔም እንደዚህ እኔም እጅ ያለበት ብላ ብትል ያኔ በሄሉ ትናደዱ ነበር። ያው ሴት የላከው ሞት አይፈራም እንደሚባለው ማለት ነው። እኔ ግን የታየን ዛሬ የኦሮ ቤት ስህተት ነው። ሲናገርም እንደሰማሁት ያብ እንደዚህ ካልሆነ ከህይወታችን አይወጣም፣ ሁሌ እየመጣ ሊረብሸን ስለሚችል እንደዚህ አይነት እርምጃ ወስጃለሁ። ጀግንነት መሆኑ ነው ለሱ ለሱ ጀግንነት መሆኑ ነው። በዚህ ዘመን በሰለጠ ዘመን ውስጥ ሰውን ማስደብደብ በነገራችን የኛ ሀገር ፋሽን ሆነ እንዴ? ቪዲዮ እየቀረጹ አንድን ሰው ማስደብደብ ፋሽን ሆነ እንዴ? ነው። እኛ ላይ ጥባጥቤ እነዚህ ሰዎች እየተጫወቱ ነው። በነገራችን ላይ የሆነ የሆነ እና ግን ያ ባሳዝነኛል፣ እውነት ለመናገር ማለት ነው። ያው ሄሉም ያው የሆነ ውሳኔ ላይ መወሰን አለባት። ካልሆነም ያብ ሄሉን ትቶ በቃ ህይወት ይቀጥላል። አልፈልግም በቃኝ ካለች ቢተዋት፣ ወን እሱም የራሱን ህይወት ቢጀምር። ነገ ደግሞ ልዩ ትመጣለች፣ ጉር ጠብቁ ነገ ደግሞ ልዩ እየተወረገረገች ትመጣና ያብን አስደብድበሸዋል። ኃይለኛ ጦርነት ኃይለኛ ቀውጢ ነገር ይፈጠራል። የነገው ደግሞ ለየት ይላል። ብቻ አሁን ያለው ነገር ይደብራል። እውነት ለመናገር ቤተሰቦች ይሄዱበት ያለው መስመር ልክ አይደለም። ይሄ ቁመት ብቻ ደግሞ በዚህ ዘመን ሰው ማስደብደብ ነውራልን እንዴ? ያብ ደግሞ ሄናል ሄሉ ላይ ነው ሲፍጨረጨር ያየ ነው የሚሰራው ስራ ልክ ባይሆን ማለት ነው እና በዚህ አጋጣሚ ዛሬ ሮቤል የሰራው ስራ በጣም አሳፋሪ ከሱም አይጠበቅ። እኔ እውነት እንደዚህ ያደርጋል ብዬ በፍጹም አልጠበኩም። ልክ ያ ባለፈ ሉልን እንዳደረገው ነው እሱ ያደረገው ማለት ነው። በዚህ አጋጣሚ አንዳንዶቻችሁ ደግሞ ያው እየተጠራጠራችሁም ነው። ያ ቤተፋው ኮ ራሷን ንጹሕ ቀይስር ነው እኛ ላይ ድራማ እየሰሩ ነው፣ ጢባ ጢቤ እየተጫወቱብን ነው ቅመሞችዬ በዚህ ልክ ለምን ትጨንቃላችሁ? እነሱ የዩቱብ ስራ ነው ያዙት። ዩቱብ ደግሞ በግሩፕ ነው የሚሰራው ያላችሁ ነው። እና በነገራችን ላይ እኔም ጥርጥር ያለ እውነት ለመናገር ቤተሰቦች እውነት ለመናገር ለምን ብትሉኝ፣ ሁሌ የሚገናኙት በግሩፕ ነው። ማነው የሚጠራቸው? እንዴት ነው የሚጠራሩት? ይሄም ያጠራጥራል። በእርግጥ ሆ የሆነው የሆነው ግን ያው ማነው ሮቤል የሰራው ስራ ልክ ነው ብዬ አላስብም። በጣም ስህተት ነው። ሄሉም ደግሞ ያው የሆነ በቃ ወን ተነጋግረው ቁጭ ብለው ነገሮችን ፈተው ማስተካከል አለባቸው። ከዛ ሁለቱም የየራሳቸውን ህይወት መቀጠል አለባቸው። እንዲህ ከሆነ ወንዶቹ ተያይዘው ጦርነት ሊከፍቱ ነው ማለት ነው። እንዲህ የእውነት እንዲህ ከቀጠሉ ተያይዘው ጦርነት ይከፍቱ ነው ማለት ነው። ቤተሰቦችና የዛሬው ሮቤል የሰራው ስራ መቶ በመቶ ስህተትና ነውር አሳፋሪ ስራን የሰራው የእውነቴን ነው ምላችሁ። ግን ደግሞ መጨረሻ ላይ ምንብላችሁን እንደምንመጡ ይሄ ነገር መጨረሻው መቋጫው ምን ሆኖ ምን ይዛችሁንን እንደምትመጡ አናቅም። ያውም እኛ ሁሌ ጸብቻ ሆኗል። እንግዲህ ሰሞኑን እንዳያችሁትና እንዲህ ነው። በዚህ ሁኔታ የሚቀጥሉት ያ በአሁንም ቢሆን እልህ ውስጥ ነው። አይፋታውም ይገለዋል እንጂ አይፋታም። የእውነቴን ነው የምላቸው አይፋታውም። እንዲህም አድርጎት የሚፋታው አይመስለኝም። እያበል ውስጥ ነው አሁንም ማለት ነው። ስለዚያ በእንደዚህ አይነት ሁኔታ ልጁም ደግሞ እንደዚህ ካላደረግ ነው ከኛ ህይወት ውስጥ የሚወጣ አይደለም ብሎ ይህን እርምጃ ወስደዋል። በሚቀጥለው ደግሞ ሌላ እርምጃ ሊወስድበት ይችላል። አሁንም ሄሉ ቤት ከልጁ ጋር ስትገኝ፣ እሱም ቤት የሚመጣ ከሆነ ያ ተያይዘው ጦርነታቸውን ይቀጥሉ ነው ማለት ነው። ነገ ደግሞ ልዩ ትመጣለች። ብቻ እኔ ቁጭ ብለው ተነጋግረው ወን ሄሉና ያ የሆነ ውሳኔ ላይ ቢደርሱ ወን ተለያይተው የራሳቸውን ህይወት